እነሆ ዕለተ ሰንበት ግንቦት 24 2017 ዓ ም ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን አረፈዳችሁ። ለሰዓቱ መደመጥ ያለባቸውን አበይት እና ሰበር ጉዳዮች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በአዲስ አበባ ትላንት ምሽት በሚሊኒየምና በሳሊተ ምህረት አካባቢም ግርግር ተፈጥሮ ነበረ። የአዲስ አባ አበባ ህዝብ ገንፍሎም እየፈነዳ ነው። የምረረው የአዲስ አበባ ወጣት በአብይ አህመድ ጸጥታ ላይ እርምጃም እየወሰደ ነው። ትላንት በአዲስ አበባ በሁለት ቦታዎች የፌዴራል ፖሊስ የጸጥታ ኃይሎችና የአዲስ አበባ ወጣት ከፍተኛ ጸብ ማንሳታቸውና እጅ በእጅ መግጠማቸውም ተሰምተዋል። ይህ አዲስ አበባ ጭቁን ህዝብ ብሶቱ መፈንዳት ጀምረዋል። በዚህ ጉዳይ የያዝነው ዝርዝር መረጃ አለ፣ እናስደምጣችኋለን። በሌላ በኩል በአማራ ክልልም ውጊያ እየተደረገ ነው። ይህ ፋኖ ኃይሎች የአገዛዙን ጦር የሬሳ ክምር እያደረጉት የሚያደርጉት ነው። በጎንደር ነፋስ መውጫ ከተማ በተኩስምና ጧት ተሰምተዋል። በጎጃም እንዲሁ ውጊያ ሲደረግ የፋኖ ኃይሎች በድል ሲወጡም የአገዛዙ ጦር እየከዳም ፋኖን እየተቀላቀለ ነው። ከአማራ ክልል የተሰሙ መረጃዎችን እናስደምጣችኋለን። በሌላ በኩል የአብይ አገዛዝ መከላከያ ሚኒስትሯ ኢሳያስ አፈወርቄን ማስጠንቀቋ ተሰምተዋል። ኤርትራን ሀገር ብሎ መጥራት ራሱ ያስቸግራል ሲሉም የመከላከያ ሚኒስትሯ ንቀት የተሞላበት ንግግርም አድርገዋል። ለትናንሽ ቡድኖች ሚሊሻ በቂ ነው፣ መከላከያችን የሀገራችን ብሔራዊ ጥቅምን ለሚዳፈሩ ነው እየተቋቋሙ ሲሉም ዓለም እንዲሳለቅባቸው ያደረገ ንግግርም አድርገዋል። ሚኒስተሯ በቅጥፈት ያሞገሰችው መከላከያ ሰራዊት ኤርትራ ዛላምበሳን አካባቢውን ወደ ግዛቷ ስትጠቀልል ዝም ብሎ የተመለከተውን የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው ገብተው በርካታ ወረዳዎችን ሲያስተዳድሩም ባላየ የሆነውን ሰሞኑን እንኳን በጋምቤላ የደቡብ ሱዳን ታጣቂዎች ፌዴራል ፖሊሶችን ገድለው የኢትዮጵያን ባንዲራም አውርደው የደቡብ ሱዳን ባንዲራን ሰቅለው ቤላን ወርቅ እየወጡ ባሉበት ሀገር የጎንደር መሬት አልፋሽካን ሱዳን ወስዳ እያረሰች ባለችበት ሁኔታ የጅቡቲ መንግስት በአፋር ክልል ገብቶ በድሮን አራት ኢትዮጵያውያን በገደለበት በዚህ በብልጽግና ዘመን ይህ ሁሉ በተፈጠረበት ነው። እንግዲህ የመከላከያ ሚኒስትሯ በቴሌቪዥን ወጥታ ሰፈር ለሰፈር እየዞረ ንጹሐንን ስለሚጨፈጭፈው ሰራዊታቸው የቀጠፉት ዝርዝሮን ይዘናል እናስደምጣቸዋለን። ከውጭ እስራኤልና ፈረንሳይ የቃላት ነት ውስጥ መግባታቸው ተነግሯል። በመረጃ ሰዓታችን ይዳሰሳል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜናም እያደመጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ያበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁ ይቆዩ። በቅድሚያም ከውጭ ያዝነውን አጭር መረጃ የምናጋራችው እስራኤልና ፈረንሳይ በጋዛ ጉዳይ የቃላት ጦርነት ውስጥ ገብተዋል። ይህ ፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እስራኤል በጋዛ የፈለገችውን በነፃነት እንድታድርግማ አንፈቅድላትም የሚል ከወትሮ የተለየም ጠንካራ ማስፈራሪያም ሲሰጥ፣ እስራኤል በምላሿ ማክሮን በእስራኤል ላይ የመስቀል ጦርነት ከፍቷልም ብላለች። ኢማኑኤል ማክሮን ከኋላ ዘግይቶ የመጣውን ጸረ እስራኤላውያን የአውሮፓ ኃይል ሲል እየመራ ያለም ይመስላል። ሀገራትን ሊጎበኙ በሄዱበት ሁሉ ስለ ፍልስጤም በተለይ ስለ ጋዛ መናገር ዋና አጀንዳቸውም አድርገውታል። ግብፅን በጎበኙበት ወቅት ከፍተኛ አቋም ለውጥ ያሳየበትን ንግግር ያሰማው ማክሮን ከዚህ በኋላ በቪየትናም በኢንዶኔዥያና በሲንጋፑር በሲንጋፖር ባደረጋቸው ጉብኝቶች ከዚህ በኋላ እስራኤል የፈለገችውን እንድታደርግ ነፃነት ሊሰጣት አይገባም ሲልም ተናግሯል። ማክሮን አክሎም እስራኤል በጋዛ የፈለገችውን ስታ ስታደርግ ዝም ብለን ከተመለከትን የእኛ ታማኝነት ይንኮታኩታል፣ ሲሎም ተናግረዋል። ስፔን የምትመራውን በእስራኤል ላይ ማዕቀብ የመጣል ዘመቻም ፈረንሳይም እንደምትቀላቀል ተናግራለች። ጀርመን ዛሬ በሰጠችው መግለጫ ለእስራኤል የምንሸጠው የጦር መሳሪያም ስምምነት ጋዛ ባለው ሁኔታ ላይ ይወሰናል። የጋዛ ከበባ የሚቀጥል ከሆነ የጦር መሳሪያዎቹን ለእስራኤል የማናቀርብበት ሁኔታ ይፈጠራል፣ ሲሎም ተናግረዋል። ኔታንያሁ የማክሮ ግዘት ውግዘትና ማስፈራሪያም ተከትሎም ፈረንሳይን ዘልፈዋል። የኮርሲካን የኒው ካልዴኒያን የፍሬንች ጉያናን ነጻነት ከነፈገችው ፈረንሳይ ስለ ሰብአዊ መብት ትምህርት አንወስድም። ፍልስጤም የሚባል ሀገር እንዳይመሰረትም እስከ መጨረሻው እንታገላለን በማለትም አውግዘውታል። እስራኤል ፈረንሳይን የመስቀል ጦረኛ ብላም ዘልፋታለች። እስራኤል ማክሮን በእስራኤል ላይ የመስቀል ጦርነት አውጇልን ብላለች። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ለኢሳያስ ይፋዊ ማስጠንቀቂያ መከላከያ ሚኒስቴሯ ሰጠች። መከላከያ ሰራዊታችን የተዘጋጀው ቤታችን ላሉ የሌሎች ምክር እየሰሙም እዚህም እዛም ላሉ ለሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅምናም ክብር ለሚዳፈሩ ሀገራት ነው፣ ለእነዚህ ትናንሽ የሰፈር ቡድኖች ሚሊሻ በቂ ነው ስትል የመከላከያ ሚኒስቴሯም ከፍተኛ መንግስታዊ ቅጥፈት መዋሸታቸው ተነገረ። አክላም የመከላከያ ሚኒስቴሯም ኤርትራን ሀገር ነው ብሎ ለመጥራት የማይቻል ህዝቡ በፍርሃት ተሸብቦም የሚኖርበት ተሰዶም ያለቀበት ሀገር መሪ ነኝ የሚለው ኢሳያስ በዚህ ህልክ ስለ ኢትዮጵያ ለመናገር መዳፈሩም የተለመደ የእነሱን ባህሪ ነው ሲሉም የፌሪ መከላከያ ሚኒስትር ወይዘሮ አይሻ መሐመድ በድፍረት ቀጥፈዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ሰራዊት ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ እያሰለጠን ነው ነው እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለን። ይህ መከላከያ ሚኒስቴሯ ይህንን ሲናገሩም ሀገራት የኢትዮጵያ መሬት መቀራመታቸውን ግን አላነሱም። ኤርትራ ዛላምበሳንና አካባቢውን ወደ ግዛቷ መጠቅልላለች። የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው ገብተው በርካታ ወረዳዎችን እያስተዳደሩ ነው። የጋምቤላን አንጡራ ሀብት ወርቅንም እያወጡ ለግላቸው እየተጠቀሙ ነው። ሰሞኑን እንኳን በጋምቤላ የደቡብ ሱዳን ታጣቂዎች ፌዴራል ፖሊሶችን ገድለው የኢትዮጵያን ባንዲራም አው ወርደው የደቡብ ሱዳንን ባንዲራም ሰቅለዋል። የጎንደር መሬት አልፋሽካን ሱዳን ወስዳ እያረሰችው ነው። የጅቡቲ መንግስት በአፋር ክልል ገብቷም በድሮን አራት ኢትዮጵያውያን ገድለዋል። መከላከያ ሚኒስትሯ ስለ የተኛው ብሔራዊ ጥቅም ነው የሚያወሩት እሳቸው እንዲያሞገሱት የመከላከያ ሰራዊታቸው ከሰሞኑን ዘ ኢኮኖሚስት እንኳን ባወጣው ዘገባም በርካታ ንጹሃንን በብርቃት የጨፈጨፈው ነው። የእንግሊዙ እውቅ ሚዲያ ዘ ኢኮኖሚስት ከሰሞኑ ባወጣው ዘገባ የመከላከያ ሰራዊቱ በፋኖ ኃይሎች ሲሸነፍ ንጹሐንን እንደሚጨፈጭፍ በግልጽ በዘገባው አትቷል። መከላከያ ሚኒስተሯ ስለ የትኛው መከላከያ ሰራዊት ነው የምትናገረው? መከላከያ ሚኒስትሯ የፋኖ ኃይሎችንና የኦነግ ሸኔን ቡድን ባትጠቅስም ለትንንሽ ቡድኖች ሚሊሻ ይበቃቸዋል ብላ ትናገራለች። ነገር ግን የፋኖ ኃይሎችና የሸኔ ቡድኖች በሺ የሚቆጠሩ የመከላከያ ሰራዊትን በየቀኑ እንደ ከብት እየነዱም የምርኮ ቪዲዮም ያስመለክታሉ መከላከያ ሚኒስተሯ ስለ የትኛው መከላከያ ሰራዊት ነው የምትናገረው? በአማራ ክልሉ ውጊያ ብቻም ከ በላይ ጀነራሎችና ኮሎኔሎች ከመከላከያ ሰራዊት በኩል ተሰውተዋል። መከላከያ ሚኒስቴሯ ስለ የትኛው መከላከያ ነው የምታወራው? የብልጽግና ሹማምንቶች የሚመሩትን ሰራዊት አያውቁትም። የብልጽግና ሹማምንቶች ሚዲያ ላይ ሲወጡ አምጥተው እንደሚዘባርቁም አይታወቅም። ይህች ሴት አለም አቀፍ ሚዲያዎች ሳይቀሩ የዘገቡትን አለሚያወቀውን ያወቀውን ሀቅ ነው በሚዲያ ወታም ስትሸመጥጥ የምትታየው ትቀጥልና በአብይ አህመድ መከላከያ ሚኒስትር ተብላይ ተሾመችው ሴት ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ እልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም ይናገራሉ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሳቸው አካላትን ምክር እየሰሙ ብድግ ብድግ የሚሉም ትንንሽ ኃይሎችም እየተደራጁም እንዳልሆኑ ሚኒስትሯም ይናገራሉ። የመከላከያ ሚኒስትሯ አይሻም ይህንን የተናገሩት የኤርትራው ዳንት ኢሳያስ አፈወርቄ በሀገሪቷ የነፃነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዚዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16/2017 ዓ.ም በተከበረው 34ኛው የኤርትራ ነፃነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረውም ነበር። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት አመታ ያወጁትን ጦርነት ምን ያክል ተስፋ እንደቆረጦም የሚያሳይነው በማለትም ተናግረው ነበረም። የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይም ነው ሲሎም የከሰሱት ኢሳያስ፣ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችን እንዲሁም ቴክኖሎጂዎችን ለማግኘት የሚያደርገውን የግዢ እድፊያ ተጓዳኝ ፉከራዎችንና ወታደራዊ ዝግጅቶች ሁሉም ያወቀውና የመዘገበው ነው ሲሎም ኢሳያስ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው፤ የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ሕዝብን የማይወክል የኦሮሞ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ሕዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው ሲሉም ኢሳያስ አፈወርቄም ተናግረው ነበር። ባለፈው ሳምንት የመከላከያ ሚኒስትሯ አይሻ በትላንትና ሁለት በኢትዮጵያ ዜና አገልግሎት ባስተላለፉት ቃለመጠይቅ መጠይቅ ላይ ለፕሬዝዳንት ኢሳያስ ምምላሽ የሚመስል ትችትም አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸው አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለ ለመጥራት የሚያስቸግሩ የራስ ሀገር ህዝብ በፍርሃት ተሸብበው የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው የጠቀሱት። የራሳቸውን ጉድ አላነሱም። ሀገራችን ኢትዮጵያም ባለፉት ወራት በርካታ ወጣቶች የሚሰደዱባት፣ በርካታ ጋዜጠኞች የታሰሩባት መሆኗን ግን ሚኒስትሯም አልገለጹም። ህዝቡ ትንፍሽ የማይልባት በሰቁቃ የሚኖርባት ሀገር መሆኗን አላነሶም። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደም የእነርሱ ባህሪ እንደሆነ የምናውቃለን ሲሎም ሚኒስተሯ ይቀጥላሉ። በአሁኑ ሰዓት እየተገነብ ያለው ሰራዊት እነርሱ እንደሚያስቡት እዚ ሰፈር ላይም የእነሱም ምክር እየሰሙ ብድግ ብድግ ለሚሉት ትንንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ቀጥፈዋል። ይቀጥሉና የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት የኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባም እንደሆነም ገልጸዋል። ነገር ግን ሱዳን ኢትዮጵያን ድንበር ጥሳ ገብታም ስትር እየተነበረ ይህ መከላከያ ሰራዊት ኤርትራ የኢትዮጵያን ግዛት ስትር የተነበረ የሰራዊት ምላሽ ያላቸውም ጠያቂም የላቸውም የመከላከያ መከላከያ ሚኒስትሯ ኦሮሚያና አማራ ክልል ያሉትን ጦርነቶች በተመለከተ ንግግር አድርገዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ሕዝቡን ከሰላማዊ ኑሮ መቶ በመቶም ተነጥሎ እንደነበረው የሚያደርግ እንዳልሆነ በቃለ መጠይቃቸው ተናግረዋል። ፋኖ የአማራ ክልልን 8 ፐርሰንት የሚሆነውን ግዛት መቆጣጠሩን ግን አላነሱም። የፋኖ ሰራዊቶችና የኦኤልኤ ሰራዊት በየቀኑ በሺ የሚቆጠሩ የመከላከያ ሰራዊትን ማርከው በቪዲዮ የሚያሳዩትን ግን አልዳሰሱትም። ሌላኛው የመከላከያ ሚኒስትሯ ሽምጠጣ የመከላከያ ሰራዊቱ በንጹሐን ዜጎች ላይ ወስዷቸዋል ስለተባለም እርምጃዎች ጥያቄ የቀረበላቸው ሚኒስትሯም ጉዳዩ የሚዲያ ፕሮፓጋንዳ እንደሆነም በመግለጽ ክሱን አጣጥለዋል። ዓለም አቀፍ የመረጃ ምንጮች ሳይቀሩም ያጋለጡትን የመከላከያ ሰራዊት ጭፍጨፋም ክደዋል። በጥቅሉ የብልጽግና መንግስት በክህደት በቅጥፈት የሚታወቅ ስርዓት ሆኗል። አሁን በቀጥታ ከአማራ ክልል የጦር ግንባር መረጃዎች ወዳገኛቸው ጉዳዮች አልፋለሁ። ነፋሰ መውጫ ከተማ በተኩስ ስትናጥ ማምሸቷ ተገለጸ። ትላንት ምሽት 3 ከ15 ላይ ነፋሰ መውጫ ከተማ በተኩስ እየተናጠች ማምሸቷን የአማራ ፋኖ የአንበሳው ጋይንት ክፍለ ጦር አሳውቀዋል። ከትላንት ወዲያ በተፈጸመው ጥቃት የሀዘን ድንኳን የጣለው ብልጽግና አሁንም ምሽት ላይ በክልሉ አንጻራዊ ሰላም አምጥተናል እየተቻለ በውሸት ሲደሰኩር አምሽቶ ባልጠበቀ ሁኔታ አንድ ፓትሮል ቅኝት እያደረገ ባለበት መብረቅ ምት ደርሶበታል ሲሉ የክፍለ ጦሩ ቃል አቀባይ ክፍል ተናግረዋል። በጥቃቱ ያጋጠመውን ሙትና ቁስለኛ መረጃ በውል ባይታወቀም ነፋስ መውጫ ሆስፒታል ቁስለኛ መግባቱን መረጃም ደርሶናል። በአንበሳው ጋይንት ክፍለ ጦር የመሃል ጋይንት ብርጌድ በብርጌዱ አዛዦች በሻለቃ ታደሰ ዘውዴና በሻለቃ ጥሪ ትምስሬ ኦፕሬሽን መሪነት የመብረ ህብረቁ ሻለቃ መሪም አሸናፊ ካሳ ዛሬም እንደ ትላንቱም የብልጽግናን ሰራዊት ላይ የተሳካ ኦፕሬሽን መፈጸማቸውን አሳውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም የ24 ሰዓት አበይት ውነቶችን እንሆ የብልጽግና ኃይል እየፈራረሰ መፋኖን እየተቀላቀለ ነው። የጁቤ ከተማ ወሮ ከሚገኘው የአብይ አህመድ ቡድን 57ኛ ክፍለ ጦር የፋኖ ጥሪን በመቀበል ሁለት የብልጽግና አገልጋይ የነበሩ የመከላከያ አባላትና ሁለት የሚሊሻ አባላት የአዲስ አለማየሁ ሰባተኛ ክፍለ ጦር ደጃዝማች ተላጓሉ ብርጌድን ከነ ሙሉ ትጥቃቸው ተቀላቅለዋል። በሌላ በኩል ከ59ኛ ክፍለ ጦር አራት ሬጅመንት አንደኛ ሻምበል አባል በመሆን የብልጽግናም አሽከር ከሆነው መከላከያ በመክዳት አራት ኃይል በዛሬው እለትም ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድን ተቀላቅለዋል። ሌላ ጫላት ሁሉ የተባለም የአገዛዙን ግፍና በደል የተቃወመ የህዝብ ልጅ የሆነው የመከላከያ ሰራዊት የቀድሞ አባል ኖን በዛሬው ዕለት ከነሙሉ ትጥቆም ተቀላቅሏል። ሻለቃ ደምሰው ጫኔ ስምንተኛ በላይ ዘለቀም ክፍለ ጦር ሽፈራው ገርባው ብርጌድን በትላንትና ዕለት መቀላቀሉን መዘገባችንም ይታወሳል። በአጠቃላይ በትላንትና ዕለት ከአስር በላይ የብልጽግና ኃይል የአገዛዞን አሸባሪነትና ምጸረ ህዝብነትን በመገንዘብ በመክዳት የአማራ ፋኖን ብሔራዊ ኃይል በጎጃም ቀጠናን በይፋ ተቀላቅለዋል ሲሉ የፋኖ ኃይሎች አስታውቀዋል። ይህ በጎጃም ብቻም የተመዘገበ ቁጥር ነው። በሌላ በኩል በአዲስ አበባ ትላንት ምሽት በሚሊኒየምና በሳሊተ ምሕረት አካባቢ ግርግር ተፈጥሮ ነበረ። የአዲስ አበባ ህዝብ ገንፍሎም እየፈነዳ ነው። የምረረው የአዲስ አበባ ወጣት በአብይ አህመድ ጸጥታ ኃይሎች ላይ እርምጃም እየወሰደ ነው። ትላንት በአዲስ አበባ በሁለት ቦታዎች የፌዴራል ፖሊስ የጸጥታ ኃይሎችና ና የአዲስ አበባ ወጣት ከፍተኛ ጸብ ማንሳታቸውና እጅ በእጅ መቅጠማቸው ተሰምተዋል። የአዲስ አበባ ህዝብ ብሶቱ መፈንዳት መጀመሩ በበርካቶች እየተነ ነገረ ነው። በመጀመሪያው ምስል የምትመለከቱት ይህ የፌዴራል ፖሊስ በትላንትና ሁለት ከምሽቱ ሶስት ሰዓት ከአርባ አምስት አካባቢ ከአንድ ወጣት የአዲስ አበባ ነዋሪ ጋር እጅ በእጅ ገጥሞ ነው የምትመለከቱት። በሌላ በኩል ደግሞ አገዛዙን ዋና ገቢ ካደረጋቸው ተቋማት የአዲስ አበባ የትራፊክ ፖሊስ ቅጣት እንደሆነም አሽከርካሪዎች በተለያየ ጊዜ ቅሬታቸውን ሲያቀርቡ ይሰማል። አብይም በሁለት ቀን ውስጥ ሶስት ሚሊዮን ቅጣት ሰበሰብኩ ማለቱም አይዘነጋም። የአንድ ዘንባባ የገጨ ተሽከርካሪም 300 ሺህ እስከ 1 ሚሊዮን እንደሚቀጣም ይነገራል። ህጉ ህግነቱ ቀርቶም ወደ ህገ ወጥነት ተቀይረዋል። ለአንዳንድ ትራፊክ ፖሊስ ከሚቀጣው ገቢ ላይ ኮሚሽን እንደሚከፈለው መረጃዎችም አሉ። ወደፊት ወይንስ ወደ ኋላም እየሄድን የሚለውም ጥያቄ ነው። ታዲያ በዚህ የተበሳጨውና የሰለቸው የአዲስ አበባ ኗሪም እንደምትመለከቱት ከሁለት የትራፊክ ፖሊስ አባላት ጋር እጅ በእጅ ገጥሞ ሲያሻቸው ይታያል። ሁለቱንም የእጃቸውን ከሰ ከሰጣቸው በኋላ በቦክስ ከደቆሳቸው በኋላ ወደ መኪናው በመግባት መኪናውን አስነስቶም ሲያመልጥ ይታያል። የአዲስ አበባ ህዝብ ብዙቶም ገንፍሎ እየፈነዳ ነው ያስባለው ክስተት በትላንትናው እለት በአዲስ አበባ በሁለት ቦታዎች ላይ ተከስቷል። ታዲያ ከዚህ በኋላ በርካታ እውነቶች ይፈጠራሉ ተብሎም ይጠበቃል። በመጨረሻም ክፍል ሶስት የአማራ ገበሬዎችን ድምጽ እናሰማችሁና እናብቃ። የአማራ ገበሬዎች እየተጨፈጨፍን ነው መንግስት እንዳናርስ ከለከለን እያሉ ነው አድምጠናቸውን እንመለስ። ዝም ብሎ ጅምላ ንጹሃንም ሁሉ አርሶ አደሩን ከቤት ውጡ እያለ እንግዲህ ብዙዎች በዚህ ቀበሌ ውስጥ ብዙዎች ገና ያላደጉ ህፃኖችን እየተዉ ነው የሞቱ ከቤት ውጡ ተብለው እንግዲህ ስንተንገላተው በሽመል ተደብድበው በፈሙዝ ተደግተው መሞታቸውም ላይቀር እንደዚያ ሆነው በእኛ ቀበሌ ውስጥ አምና በ2006 አመተ ምህረት ታህሳስ 24 ቀን ይመስለኛል እንግዲህ ባይረሳኝ ወደ 15 የሚሆን ንጹሃን ነው እንግዲህ በአንድ መቃብር የተቀበሩ እነዚህ ሁሉ ምንድን ነው ከቤታችን እየተባሉ ነው? ለምንድን ነው? የሚዋጋ ኃይል እኮ ከፊት አባቶች በታሪክም እንዳስቀመጡት አልሆነም፣ ነው እንጂ ውጊያ ከፊትም የቆየ ነው። ግን የሚዋጋ ኃይል ቢመታ ቢሞት፣ መቼም ከፊት አውቆት የገባ እስከሆነ ድረስ ምንም አይደለም። ግን ንጹሃን ዜጋ አርሶ አደር ልጅ አሳድጋለሁ፣ አገር አስተዳድራለሁ፣ እርሻ እያረሱ አመርታለሁ ያለው ልጆቻቸውን እየተው ስንት ወጣቶች እንግዲህ ልጆቻቸውን እየተው ሙተዋል። በዚህ በሚቀጥለው ደግሞ እንግዲህ ይህ ጥቁር አፈር ሁለት አይነት ጥቅም እየሰጠ ነው። መጀመሪያ በቆሎ ይዘራል፣ በኋላ ደግሞ ሽምብራ ይሆናል። አሁን በቆሎ መዳበሪያ ተወዶ እያለ ከዚያም ከዚያም ተበዳድሮ በውድ ገዝቶ። ሊዘራ ሲል አዘሩም ተብሎ ገበሬው እንግዲህ የተባረረበት ምክንያት በጣም መንግስት ከሆነ ይህን አይሰራም። መታየት ያለበት ልማት አልሙ ከፊት እንደሚባለው ልማት አርሶ አደሩ እንዲያለማ እርሻ እንዲያርስ ዘር እንዲዘራ ልማት እንዲስፋፋ ነው እንጂ ትምህርት መስጠት ያለበት ልማት አይለማም እያለ እንግዲህ ብዙ አርሶ አደሮች ዘራቸውና በሬያቸውን ነርተው ወደ ቤታቸው ተመልሰዋል። የውጭ መንግስት የዓለም መንግስት ቢሰማን ነው እንጂ የሀገር ውስጥማ የስራውን ድርጅቱን እየሰራ ነው። ሁሉም እንግዲህ ስራውን እየሰራ ያለ የኛ መንግስት ብለን የያዝነው ነበረ የዓለማል ብለን እኛንም ያበለጽገናል ወደ እድገት ይመራናል ብለን ነበር። እንኳን እድገትና ልማት ልናይበት የሰው ህይወት እየጠፋ ነው ያለ ማለት ነው እና በቤተ ክርስቲያንም ብዙዎች እንግዲህ ሰንበት ተማሪዎች የተመቱም አሉ። በአምና ትሳስ 24 ቀን እንግዲህ ቤተክርስቲያን ሊያከብሩ ታቦተ ሕጉን አውጥተው ቤተክርስቲያን አክብረው ታቦተ ሕጉንም አድምቀው ሊሄዱ ሲሉ እንግዲህ ብዙዎች ሰንበት ተማሪዎችም ራሱ ተደብድበዋል። ሕይወታቸውም ያጡ አሉ እና ይህም የዓለም መንግስት ሊያይድ መንግስትን ወይ በስርዓት እንዲሆን ያደርግልን አልያም ደግሞ ቅያሬ አድርጎ እንደሚሆን አቤቱታችን ቢሰማን ስል ነው እኔ የማመለክተው። እንግዲህ የውርሻ ካልታረሰ ዘር ካልተዘራ ልማት ለማት ካለማ ጦርና ራብ እንግዲህ አይቻልም። ራብ ጦር ይሻላል እንደሚሉት እንግዲህ ሐዋርያት ሁሉም እንግዲህ ህልማት ከሌለ የሚበላ ከጠፋ ሁሉም ወደ ጦርነት ሁሉም ወደ ሞት ነው የሚሄድ ማለት ነውና፣ ካሁን ቀደም እየበላን እየጠጣን ግን ችለነዋል። ይህን ጦርነቱንም የሚሞተው እየሞተ ነገ ምንኛ እስከሚደርሰን እያልን ዝም ብለን እየበላን እየጠጣን ወደ እግዚአብሔር እየጮህነ የምናመለክተውም የለም። ዝም ብለን ተቀምጠናል። እሺ፣ እኔ ምለው ተፈቀደልኝ። እኔ በዚህ አርሶ አደር ላይ ምን እንደሆነ እንጃኔ። ከድሜም ገፋ ብሏን፣ በርቻ ጠጥቻለሁ። በሞትም አይጎዳኝም ነበር። ነገር ግን ወጣቱ ምን ሊሆን ምን ያድርግ? ምን ይብላ? ሃያ ሶስት ሺህ ብር ማዳበሪያ ገዝቶ ወይም ደግሞ ዘር ደሞ ገዝቶ የሚበላውና የሚጠጣው አውጥቶ እየተንከላቸ ሲመለስ ምንድን ነው ብዬ ብል ከሜዳ ዳር ነው ያለሁኝ እረኛ ተመለሱ ተብለ ነው ያ ተከለከልናል። እያዘሩ እየተከሱኝ እንደ ተሳስ 24 ቀን እንደሞቱ ሰዎች ደራሩ እንደቀበርናቸው ሰዎች አይቼ እያለቀሱ ያለ እና ሁሉ ሁሉ እኛ ሸመገሎችስ እንደወደ እንዴ ተጣናት ይለቅ በራብ ካለ እህል መንግስት ይኖራል እንዴ? ካለ እህል አገር ይኖራል እንዴ? አቤት እግዚአብሔር ያለሽ እያልን ነው ያለነ። አልቀናን ነገ ነገ ወዲያ የሚመጣው ራብና ቸነፈር እየታየኝ ያለነ ነኝ። በሽንግልና ባቀደም በማውቀው እና በተረዳሁት ነገር 15 ሰዎች እኮ ደራሮን ቀብረናል። ነሐሴ 24 ቀን እና ሰኔ ማን ተሁን 24 ቀን እና ንጹሃን ያውም አንዱ እንኳን ታጋይ እንኳን ወይም አንድ ነገር ቢሆን እንኳን ይገባ ነበር። እንደገን በሌላ ቀበሌ የሄዱትስ ሙት ዝክር የመጡት የሄዱትስ ደግሞ አናውቃቸውም። ደግሞ ሶስት ነው አራት ሞተዋል ነው የሚባለው። ኢትዮጵያ ሀገራችን እንግዲህ የምትመራ በአንድ ገበሬና በሁለት በሬ ነው። ሁለት በሬና አንድ ገበሬ አግዶ እንዴት ነው ሀገራችን እንግዲህ ሌላ ቴክኖሎጂ ያላረስን በሁለት በሬና በአንድ ገበሬ የምትመራ ተሆነች ኢትዮጵያ እድገቷን አቆመች ማለት ነው። አቆመች ማለት ሰው እንግዲህ ህይወቱን በሰርቶ ታላደሰ ሞተ አለቀ ማለት ነው። ስለዚህ እንዴት ቢያውኑ ይህ መንግስት እንዲያው መያያልን ምንድን ነው መያል? ሌላ ቴክኖሎጂ ልን በሮቻችንና አንድ ራሳችን ነው የምንመራ ኢትዮጵያ የምትመራ ጠቅላላ እኔ እንደማምነው በአንድ ገበሬ በሁለት ብሬ። ስለዚህ ከነዚኸው ሌላ እድገት እንደርሳለን፣ ቴክኖሎጂ እንደርሳለን ስንል ከነዚኸው ደግሞ በሮቻችን አቁመን እኛ እንዳንሰራ ማድረግ ምን አይነት ቢታየው ነው ይህ መንግስት? አልፈጀንም ማለት ነው አቁም ማለት በቃ ዘር ማጥፋት ማለት ነው። ዘርስ እያጠፋ ነው አሁን። እንዲሆን ይህን ችካቶ እየተመጣ ነው። አርሶ አደሩ ችካቶ እየተመጣ ነው።